ሰላም ሰላም ሰላም። ጤና ይስጥልኝ። እንዴት ያደራችሁ? ደህና አደራችሁ ወይ? ውድና ተከበራችሁ መልካም ኢትዮጵያውያኖች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እዩት የረገፉ ቅጠሎቹ። ያው ኤሮፓ፣ የምትኖሩ ኢትዮጵያውያን ኤርትራውያኖችም፣ ስለ ኤሮፓ በደንብ ታውቃላችሁ። እንዲሁም ከዚህ ሚባሳ አለ ይባላል ወደ ኖርዌይ፣ ቀንና ሌሊቱ ጨለማ የሆነበት ይባላል እንግዲህ ይህንን ባላየው ሁ እንደምሰማው ነው የነገርኳችሁ እንጂ አላየሁትም። እና ነርበ ያላችሁም ደግሞ እንደዚህ ብትለቁልንና እስኪ ቀኑንም ለቃችሁ ሌሊቱንም ለቃችሁ ብታሳዩ አሪፍ ነበረ። እና እኔ ያለሁበትን ሀገርና አካባቢን የለቀኩት እዚህ ፍራንሳይ ነው። እንግዲህ ወጣ ብዬም አይደለም ምንም አይደለም፣ ብቻ እንደዚህ ዞር ብዬ ጓሮው የቀረጽኩት ነገር ነው። በየቦታው በጣም አሪፍ አሪፍ አሪፍ የሚያማም ምሩ በቃ ከለር ያላቸው ምን ያላቸው ያው ምርጥ ምርጥ ዛፎች አሉ፣ አበባዎች አሉ፣ አሪፍ አሪፍ መንገዶች አሉ፣ ቤቶች አሉ። እነዛን ደግሞ ጊዜ ሲኖር ይቀረጽና ይለቀቃል ዩቱብ ላይ። አሁን ግን አዲስ ጀማሪ ነኝ፣ እባካችሁን አበረታቱኝ እያልኳችሁ ነው፣ በቃ ላይክ ላይክ አድርጉኝ፣ አሳድጉኝ፣ አትለፉኝ። እና ትልልቅ ዩቱበሮች ደግሞ ምን አለበት ትንንሾችን ደግሞ ብታዩ ብትጎበኙ። እናንተ ሁል ጊዜ ትንንሾቹ ለራሳችሁ መጠቀሚያ ብቻ ነው የምትፈልጉት። እስኪ እነሱ የሚጠቀሙ እነሱ የሚደጉ አንድም እስካሁን ድረስ እነዚህን ትንንሾችን እናሳድግ የሚል ዩቱበር አይቼም ሰምቼም ማለት ነው ለራሳቸው ብቻ እስከሚያድጉ የሚፈልጉት ትንንሹ ዩቱበሮችም የመዳም ቅመሞቹ ምናምን እንደዛ ነው እንጂ እስኪ መዳም ቅመሞቹ የሚደጉ ሰው ቤት ነው የሚሰሩት። ምን አለበት እነሱ መጎኖቻችን ናቸው ምናምን የሚባል ነገር የለም። ትንንሹ ዩቱበሮችም እስኪ ይደጉ፣ እነሱ የሚታወቁ የሚባል ነገር የለባቸውም። አረተው ተው ይሄ ነገር ጥሩ አይደለም። ምን አለ መተሳሰብ? እንደው ከዩቱብ እንኳን ቢጀምር የምትጎዱት የለ የምትከስሩት ነገር የለ። ምን አለ እንደው ደስ ያላችሁን ዩቱብ በቃ ምንም ሰው የሌላቸውን ብታበረታቱ ምን ትሆናላችሁ? ምንም አትሆኑም። ኧረ ተው እናንተ፣ ሁል ጊዜ የታቾቹን ትጠቀማላችሁ፣ የታቾቹን እንዲጠቀሙ አትፈልጉም። ይሄ ነገር ጥሩ ነው፣ ጥሩ አይደለም። ተዉ፣ ተዉ፣ መተባበር ከእናንተ ጀምር። አመሰግናለሁ። አበረታቱን።